ሰሞኑን አልተገናኘንም ነበር። ዛሬ ግን ተገናኝተናል። አልሐምዱሊላህ ረብል ዓለሚን ኢንሻአላ ጥሩ ደረጃ እና ጥሩ አላማ እንደሚኖረን ተስፋ አደርጋለሁ ማለት ነው ማለት ነው። እና ሳራ ስላገኘሽ ደስ ብሎኛል። እኔ በፍቅር ጥሩ ደረጃ እንደሚያደርሰን ተስፋ አደርጋለሁ። ብዙ ወንድሞቻችን አሉ ጋር ተገናኝተን አንድ ላይ እንሰራለን

ሰርቶ መግባት ነው ያለበት እንጂ ሀገራችን ኑሮ ተወጥቷል እና መግባት አያስፈልግም ለሚሉ አልመክርም። ምክንያቱም እድሜያችን እየሄደ ነው። መውለድ ካለብን መውለዳችን ያልፈናል። መንገራችሁ ውድሄቶች ማለት ነው። ወላሂ እንደገና ደግሞ ብዙ ነገሮች አልፈናል። መልካችን ራሱ ይቀንሳሉ። በታች ወላሂ የእንትናችሁ ትትሉት እውነት ነው። ዓረብ ሀገር ስንት ሊት መሰለኝ በጣም ነው

ቤትም የሰራችሁ ቤታችሁን ጨርሰስ፣ ያልሰራችሁም ደግሞ ኢንሻአላህ እንዳያስታካላችሁ፣ በዚህ መልኩ አገር ግቡ እንጂ እድሜ ልካችሁ ኢትዮጵያ ኑሮ ዲ ነው፣ ኢትዮጵያ አንድ ነው እያላችሁ። ምክንያቱም የሰው አገር ጌጥ እርግጥ ነው ያምርብና ልቆበት ይኖርናል። የሰው አገር ጌጥ ደግሞ ምንም አይደለም፣ የሰው ያው የሰው ነው ማለት ነው። እና እኔ የምለው እኔ ዩሮ ውድ ነው ለሚሉ ሰዎች እኔ አልሰማም። ስመጣ ዩቲዮፕ እየከፈለኝ አልጀመርም ገና አስር ዶላር ያለው ያለ ይመስለኛል። ግን ያም ሆኖ ደግሞ ስመጣጭንታመቶ ነበር ምንም አልተጠቀምኩበትም።

ሌላ ምንም እኮ ያቀረም ስለ ጭቁን ስንናገር ራሱ እንደዚህ ጣሽሽ ወይ ጣሽሽ አለች ቀረም ነዕላ ነው እኮ ምን ነበር ስሙ? ወጥልም ማለት ነው የስደት ሴቶች ጣሽሽ አለች ነው ስማችን እንኳን ማለት ነው። ስለዚህ ሁላችሁም ሀገራችን ኑሮ ውድ ነው እና አትበሉ። ኑሮ ውድነት ነው ሳይሆን ሀገር ሰላም ያጣ ነው። ሀገራችን ሰላም እንዲሆን እንደ ዶሃ አድርጉ በእያላችሁ እንደ ተቀጣጣችሁ ለመኖር ያልቃችሁ ሁላችኋለሁ የሳሬ ቤተሰቦች፣ ላይክ፣ ሼር፣ ሰብስክራይብ አድርጓት

እንግዲህ ውድ በተሰቦቻችን የዛሬው ቪዲዮአችን ይሄን ይመስላል። ኢንሻአላህ እንግዲህ ያው ሶፊን እንዴት ላገኘዋት ደስ ብሎኛል። ወላይ ነው ምላችሁ። እኔ ብዙ ጊዜ ህቶቹ ትጠይቁኛላችሁ። አይዳው ራሱ በጣም ይጣፋፍኛል። የእውነት መዳም ቤት ምን ይሰራ የተሻለ ነበር እንዴ ይላል

እንደዛ እንደምታደርጉ ተስፋ አለን። ለሸር ይደርሳችሁ፣ ለሸር ደግሞ ይደርሳችሁ። አዎ ምን ምንም አይደል፣ ያ ጀማ ማለት ነው። ለሰው ደስታ የሚያስደስታችሁ ሰዎች ደግሞ ሀገር ስትመጡ ንክሳችኋለን።

እንሻላ፣ እኛ ደግሞ በተቻለን መልካም ነገር ለመስራት ጥሩ ጥሩ ነገሮችን ለማቅረብ ዝግጁ ነን። ወደጂዬ እንግዲህ ላይክ፣ ሼር፣ ሰብስክራይብ አይረሳስ እንደቀማ ነው። አሁን ስንት ሰው ሸር እንደሚያርግ አያችዋለሁኝ። እውነቴን ነው የምላችሁ ዛሬ ሸር አድርጓት። በዛሬው እንግዲህ ዛሬ አንቺ ጋር ወጥቼ ሸር ካላደረግኩኝ ሁለተኛ አንቺ ጋር ቢደርስ ሰላም ብላኛለች አስጠንቅቃኛለች። እስኪ እንደዚህ እንደምታስቂ እንድንይ እስኪ ስንት ሰው ሰብስቤ እንደሚያርግልኝ ስንት ሰው ላይ ሸር እንደሚያርግልኝ አያችዋለሁኝ። እውነቴን ነው የምላችሁ። እንደው አስደስቱን እስኪ እንደ አለንላችሁ ሁሉ ነብረናችሁ ላይ እስኪ በሉን እስኪ ጋር ሆናችሁ ነን በሉ እኔ ምን

ሰርፈን ሰርፈን እያለች እንዳትወርቅ ደግሞ አሁን የገባችሁ ሰብስክራይ አልምት ይታለሽ። እና ውድ ቤተሰቦቻችን እንግዲህ እንደ አያችሁን ምን ማሻላ ያው እያለን ሻያችንን ምናችንን ብለናል። በጣም ደስ ብሎኛል። ያው እንደነገርኩ መልካም ዋሉ።